ሀይሚ ግን ማለት ነው ታይ፣ በኋላ ቆጨኝ ቆጨኝ የሚለውን ዘፈን እንዳትዘፍኝ ማለት ነው። የእውነት ረጋ ብለሽ ነገሮችን ብታስቢ፣ ሰከን ብለሽ ብታስቢ፣ በኋላ ነገሮች የከፋ ነገር ከሄደ በኋላ ምንም ነገር ላስተካክል ብቴ እንደነበር ላይሆን ይችላል ማለት ነው። ብሩክ ብዙ ጊዜ እድል ሰጥቶሻል። እድሉን ተጠቀሚ እስቲል አሁን ድረስ ራሱ እድል እየሰጠሽ ነው። ሀይሚሻ ማለት ነው። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴናችሁ ላይ ደህና ናችሁ ወይ? እኔ አለው እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። ይሰጣል ደህና ነኝ። ኪሪ ስፋ ለመድኃኒኤል ለመላው የኦርቶዶክስ ምለት ተከታይ እንኳን ለድንግል ማርያም አመታዊ በዓል በሰላም በፍቅር አደረሳችሁ እያልኩ ያው በዓሉ በጣም ደስ ይላል። እግዚአብሔር ሰላሙን ሀገራችን ያድርግልን እኛንም እግዚአብሔር ይጠብቅልን ከክፉ ነገር ሁሉ፣ ሰላም ለቤተሰቦቻችን፣ ሰላም ከቤተሰቦቻችን ጋር ያገናኘን ይላሉ። እና ያው ዛሬ ሀይሚ ስለ ሀይሚ ነው እንትን ማለት የፈለግኩት ማለት ነው። ኦልሬዲ ምን መሰላችሁ ያለውን ነገር ታውቃላችሁ ማለት ነው። አንዳንድ ጊዜ ምንድን ነበር የሆነ ነገር ከተሰበረ በኋላ የሆነ ሰው ብዙ ጊዜ እድል ሰቶን ሰቶን ሰቶን ያን እድል ካልተጠቀምንበት ተመልሶ መልሶ የሚጎዳን እኛንን ማለት ነው። ምኖኜ ነው ግን እንደዛ ሲያደርገኝ እንደዛ ይቅርታ ስለው ይቅርታ ሲለኝ ምኖኜ ነው ይቅርታውን ያልተቀበልኩት ምኖኜ ነው? ያ ነገር በጣም ቀላል ነገር ነበረ እኮ ነገሮችን ባለመገናዘቤ ምናምን ነው እንላ የሚባል ነገር አለ ማለት ነው። ሲቀጥል ሀይሚሻ ነገሮች እኛ ባስብናቸው መንገዶች አይሉ ማለት ባይዘ። ወይ ወንድ ልጅ ደግሞ ከምንም በላይ ከወሰነ ወሰነ ነው ማለት ነው። ለምን በጣም ከባድ ነው። አንደኛ ከምንም በላይ ብሩክን ማመንም ያለብሽ አንቺ ነሽ ማለት ነው። ለምን ታውቂያለሽ ማለት ነው። አንዳንድ ጊዜ አሁን ላይ ብዙ ነገሮች ኤዲት የሚደረጉበት ዘመን ነው ማለት ነው። ብዙ ብዙ ነገር ኤዲት ተቀናብሮ ይደረጋል። ፎቶ ይቀነባበራል፣ ቴክስት ይቀነባበራል፣ ድምጽ ይቀነባበራል። ብዙ ብዙ ብዙ ነገሮች ይደረጋሉ። አንቺ ደግሞ ሶሻል ሚዲያ ተጠቃሚ እስከሆንች ድረስ ያ ነገር ለአንቺ በጣም ግልጽ ነው ብዬ አስባለሁ ማለት ለምን ትረጃለች ብዬ አስባለሁ። ብዙ ጊዜ ከምንም በላይ ሰው ያለ ምን ሳይሆን አይናችን አይናችን ያየውን ነገር ምን ነው ማለት ነው። ጆሮ ከባለቤቱ የሚባል ተረት አለ ማለት ነው። ጆሮ ከባለቤቱ ቡዳ ነው እንደዛ የሚባል ተረት አለ። አንቺም ብሩክ እንደዛ ከእሱ ጋ ተጻጻፈ እንደዛ ፎቶ አይዞ ያሳየሽ ሞባይል ወይ በአካል ሄደሽ ሰው አላሳየሽም ማለት ነው። ብቻ ነገር ደግሞ ምን ያህል ሆነሽ ነው? እንደዛ ይቅርታ ብሎሻል በአንቺ ምክንያት ነው። ማራጅ ግን ትናንት እንኳን እንደዛ እንኳን ሆነ ድንግርግርግር መጀመሪያ ብሩኬ ዳኒን አናግሮት ይቅርታ ሊለው እንደፈለገ ያን ያልን እንኳን ዳኒ አልነገረሽም፣ የምታውቅ ነገር የለም። ግን ብሩኬ ከዛ በፊት ዳኒን ብቻውን ጠርቶት ዳኒ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ለሱ ሲተረዳ ለሱ ይቅርታ አርግላት እኛን ነገር አብረን የሰራነው ጥፋት አጥፍተናል። አንቺም ብዙ ጊዜ ከለመነሽ በኋላ ዳኒ ሀይሚ ብሩኬ ዳኒ ከሄዷል። ነገር ግን ዳኒም እንደዛ ሆኖ አሻፈሬ ነው ያለው ማለት ነው። የራስ ጉዳይ ምናምን ከሮዚ ከሱሲ ጋር ላይ ማስታረቅ ራሱ ሞክሯል ማለት ነው። ግን እንትን ዳኒ አንደኛ ጎሉ እንትን እቅዱ አንቺ ና ብሩክን ለማለያ ስለሆነ ነው። ለምን እንደሆነ ታቀደ አንቺ እየሰማሹ ነው ዳኒ ማለት ነው። አንደኛ ደግሞ እየሰማሹ ከሆነ እንደምታዳምጩ አውቀሻል፣ እንደምትቀበዩ አውቀሻል ማለት ነው። ለምን ብሩክን ከውስጥሽ እያስወጣሹ መሆኑን አውቀሻል። ነገር ግን ሰው ሁሉ የቀረበሽ ወድሻለሁ ያለሽ ሰው ሁሉ ይወድሻል ማለት አይደለም። እውነቱን የነገረሽ ሰው ሁሉ ለአንቺ ያስባል ማለት አይደለም። ወይ ያ ሰው አንቺና እሱን ለማጣላት ወይ ለማለያየት ፈልጎ ሊሆን ይችላል። አንቺ በጣም በጣም በጣም ማለት በጣም ለአንቺ የሆነ ነገር ወይ አንቺን ባልሆነ መንገድ ሊሄድሽ ይችላል። አውቁ ብሩክ መጥፎ ስምና ሰጥቶት ያሉን ያልሆነ ነገር አንቺ ባይሆን ነገር እንዲቀጥል መጀመሪያ ሊሆን ሊያደርግ ሊሆን ይችላል እና አራት ሺ በተሻለሽ አቅም ከዳኒ የበለጠ ብሩክ ማመን አለብሽ፣ ብሩክ መቀበል አለብሽ ማለት ለምን ዳኒን አትመኝ? ዳኒ አውሌ የመጣ ሰው ነው ማለት ነው። ከብሩኬ ጋር አብራችሁ ብዙ ነገር አድጋችኋል፣ ብዙ ነገር አሳልፋችኋል። ብዙ ጣውረዶች፣ ብዙ ቻለንጆች ሄዳችኋል ማለት ነው። ስቲል ማለት ነው ግን ያ ያን ነገር ነው። ምንድን ነው? እስቲ አንቺ ያን ነገር ሪል ትክክለኛ ሰው ብትሆኝ እንትን ሌላ ነው። እንደዚህ ኮሜንት የተደራረጉት ኢንስታግራም ላይ ነው። ኮሜንት ተደራርገው ኮሜንት ሰጣታል። ማየት ትችያለሽ ሶሲ ብለሽ ኢንስታግራም ላይ ብሩክ ምን አይነት ኮሜንት እንደሰጣት ምን አይነት ነገር እንዳደረገ ለማየት ትችያለሽ እኮ ገብተሽ፣ ቀላሉ ነገር ማለት ነው። ግን ብሩክ ላይክ ነው ያደረገው ያን ፎቶ ማለት ነው። ላይክ ደግሞ ጀስት አብሮ የሚጓቡ ሰዎች ናቸው። አሁን ከዚህ በፊት በጣም ይተዋወቃሉ። ያ ባታውቂ ኖሮ ብሩክን ባታውቂ ኖሮ ብሩክ ይሄን ነገር ማይነግርሽ ኖሮ ግን ብሩክ ላንቺ ያለውን ታውቂያለሽ፣ ቦታውን ታውቂያለሽ፣ በቃ ልቡን ታውቂያለሽ። አረ ቱኬ ያደርጉብለ ዳ አሸማሽ ነበር እ መላክ ነበረብሽ። የበለ ትናንትም ጀምሮ እስኪ ለዳኒ አዎ፣ በቃ ያለውን ነገር ያሳይ፣ እውነታውን ነገር ያሳየኝ። ሌላ ጥል ተፈጠረማለ ተጣ፣ ተደባጀ። ያ ደግሞ ለምን ይሆናል? ለምን አን ከዚህ ሁሉ ነገሮችን ፈትሽ፣ ይቅርታ ተቀበይና አብራችሁ ለምን በሰላም ዳኒ፣ ሶስት ሰዎችን ከሕይወታችሁ ለምን አታስወጧቸውም? ምን ያደርጉላቸዋል? ይሄ ለምንድነው፣ በመሀላችሁ ሰው አስገብታችሁ ራሳችሁን ምበጠብጡት? አልናፈቃችሁም፣ ሰላም የሆነ ነገር ይሄን ራሱ ሙሽ ብታይ ይሄን ቪዲዮ ምን ትላለች? ቃል ተግባብታችሁ ብዙ ነገር አባችሁ ወደፊት ልታሳልፉ መታችሁ፣ በተቻላችሁ አቅም እኔ አሁን በቀንታ ለብቻችሁ ስትመጡ ምናምን እንዴት ደስ እንዳለ ማለት ነው። በቃ ነገሮች እንደዚህ በግልጽ ከተነጋገሩ ከተረዳዱ በቃ ዛሬ ላይ የሆነ ደስ የሚል ነገር ይዞ የመጣሉ ምናምን ብዬሽ ነበር፣ ግን ትናንት የበለጠ ያሉን ቡጥቡጥ ነው እንትን ይዛችሁ የመጣችሁት። ብሩክ ዳኔን መታ። እኔ ደስ ያለኝ ብሩክ ዳኔን በመምታቱ ማለት ነው። በጣም ደስ ያለኝ ለምን ብሩክ በጣም አተንተን በቃ ብሩክ ዝም ሲባል የሆነ ሰው እንደነበረ በቃ። ዝም ስትሉ ፍራቻ ይመስላል፣ ዝም ስትሉ ንቀት ይመስላል፣ ግን ከወንድም ወንድ ነበሩ ትናንት እንደዛ። በቃ የጀግኖች ግን እንዳንተ ዓይነት አስር ቢወለድ የት በደረሰ አሳየተ ልክ ዋጋን አሳወቀል ማለት ነው። እና በዛን ያህል ተደባልበው ተደባድበው በመለያታችሁ መምታቱ በጣም ነው ደስ ያለኝ ማለት ነው። ያን ሁሉ ዝም ያለው ሪስፔክት አድርጉቶት ነው ክብር ሰጥቶት ነው። አንድ ሰው በጸባይ የሆንን ነገር በጸባይ ሄዳችሁ ስታናግሩት ጸባይ የሚያውድለህ ከሆነ ተመልሳችሁ በጸባይ ጸባይ በጸባይ የማይሆን ከሆነ ተመልሰ ብዙ ጊዜ ትሞክራላችኋል። ካቅማችሁ በላይ ሲሆን ነው ወደ ዱላ በውድ ወደ ወደ ወይ ወደ ህግ የምትሄዱት ማለት ነው። ብሩክም ትናንት ያልሆነ ያልሆነ ነገር ነው የተደራደግሞ ለማናደድ የንቀቱ ብዛት ዳኒ እሱ ይጠራል እና ላናግረህ ፈልጓል። ሀይሚን ጎትቱ መምጣቱ ማለት ለማን የሆነ ሀይሚ ከኔ ጋር ናቸው ሀይሚ ከኔ ጋር ናት፣ እንደዛ ነገር ወይ ሀይሚ ከኔ ጋር ናት፣ ከኔ ጋር እያሳለፈች ነው ምናምን። ብሩክ አንድ ላይ ሲያያቸው በጣም ነው የደነገጠው፣ ስቲል ማለት ነው እና ያ ያ ነገር መሆን የለበትም። ገባ ካለ ሀይሚ ደግሞ ከምንም በላይ እስቲ ይ ቪዲዮዎቹን ቁስ ብለሽ ይ ለማየት ሞክሪ፣ ለመረዳት ሞክሪ፣ እስቲ ማን ጥፋተኛ እንደሆነ ሞክሪ። በቃ ያች ናት ስህተታቸው። ለዛ ደግሞ በጣም ሺ ጊዜ ይቅርታ ብሎ ነው በቃ ተሰደበ እምሽ እንኳን ተሳዝንሽ። ሪያክሽን ነው ሲዘቀዘቅ ፎቶ አሳዝንሽ። በቃ እሺ አንድ ሰው እኮ በቃ ላንቺ እሱ ምንም መለያየቱ እንኳን ብትፈልጊ ጥሩ ስለሆነ ባይኖርሽ እንኳን የሱን ክፋት ምን እንደሆነ አፈልግም ነው የሱ ፎቶ እንደዛ ሲዘቀዘቅ የሱ እንደዛ መሆን ምናምን ሲባል ደስ ይላል ላንቺ ደብር ተረች በኋላ ምን ነበረ የሆነ ውሻ ጅብ ከሄደ ውሻ ጭሆ እንዳይሄድ ውሻ ከሄደ ጅብ ጭሆ እንዳይሆን ማለት ነው። ጅብ ውሻ ከሄደ እና አንቺም ተነጋግራችሁ ለብዙ ነገሮችን ማሰብ ጠይቂ። በኋላ ያሉን ነገር ውስጥ ገብታችሁ እስከ መታረቅ ደረጃ እንድትደርሱ አያስፈልግም። ትናንት ራሱ በጣም እላፊ መስመር ተነጋግራችኋል። ያ ነገር አያስፈልግም። እሱም ይቅርታ ብሎሻል። ብዙ ነገሮችም ስታደርጉ ቀለበቱን ኮኒ ብሎ ያን ነገር ሁሉ ተረድቶሻል ማለት ነው። እሱ ደግሞ አንቺም ደግሞ እንደዛ መረዳት ያን ነገር ማለት ነው። እና ከምንም በላይ ደግሞ ዳኒን አትመኝ። ዳኒ እውነተኛ ነገር አይደለም እያወራ ያለው እናንተን ለማለያየት ነው። አንቺን ፈልጎን በዚህ ዘመን እሱ እንደዛ አንቺ ጉዳኔን ሲያሳሽ ኖኖ በጨረሽ ብሩኬ እንደዚ አይነት ነገር አያደርግም። ብሩኬን ጠቅቄ አውቀዋለሁ ከአንተ